አንዳንዴ የምንናገራቸው ነገሮች ቃላቶች፣ የምናደርጋቸው ድርጊቶች አስበንበት ብናደርግ ብንናገር ጥሩ ነው ብዬ አስባለኝ። ቢኮዝ እግዚአብሔር ሁሉም ነገር አሟልቶ ሰጥቶናል። እግዚአብሔር አስበንበት እንድናገር አይምሮ ሰጥቶናል፣ እዲና ልቦና ሁሉም ነገር አሟልቶ ሰጥቶናል ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ወዲያ የሰኒ ቤተሰቦች፣ እንደምናደራችሁ፣ እንደምናረፍዳችሁ፣ እንደምንቆያችሁልኝ እግዚአብሔር ይመስገን። ሰላማችሁ በያላችሁበት ብዙ ትይበልልኝ። እንዴናት ደህና ናቸው? እግዚአብሔር ይመስገን። ትላንትና ጨረቃዎቹ ያው በመምጣታቸው ደስ ቢለንም ያው እስካሁን ቴምፕሌት ያላደረጉት ነገር ቢኖር አደውልልኝና በቅርቡ አዲስ ነገር አለ የሚል ነበረ የትላንትናው ርዕሱ እሱ ነበረ ማለት ነው። ኦዲየንስ አንዳንዴ መጨረሻው እስክታዩ ድረስ ትንሽ ትዕግስት ቢኖራችሁ ብዬ አስባለሁኝ። የእውነት ትዕግስት የላችሁ፣ ለመፍረድ ነው የምቸኩሉት፣ ያንን ሰው ለመወንጀል አለ አይደለም። አሁን ሀይሜ ሁሉ አመት የቆሰለችበት የጎዳት ነበር የኖረው እያላችሁ ነበር። እና የምር ብርኬ ከካሜራ ጀርባ ሀይሜ ጎዳታል ብላችሁ ታስባላችሁ የምር እኒጃ ሜቢ በመሀል የገባችሁ ናችሁ ብዬ አስባለሁኝ። አሁን እኛ ኦልሞስት ዋን ሂር አልፎ አንድ አመት አልፏቸዋል ሁለት ወር ሜቢ ሊሞላቸው ነው ብዬ አስባለሁኝ። ነባራዊ ነባር ከሆናችሁ እንደዚህ አታወራም ብዬ አስባለሁኝ። ምክንያቱም ኤቭሪ ትንጋቸው ሚዲያ ስለሆነ የእሷ ያለውን ለሀይም ያለውን ቦታና ፍቅር እንዴት እንደሆነ ታቃለት ብያ። የሁለታቸው ፍቅር ፍቅር ባይዘወይ የምትኖሩት ነው እንጂ በአፍ ብቻ የምታወሩት አደለም፣ ምትኖሩት ነው ፍቅር። ሶ እነሱ እየኖሩት ነበር፣ አደለ? እንደ እንደ ሌሎቹ ይውልኝ ስሙልኝ እያሉ አልነበረ፣ በተግባር እየኖሩት ነው። ለወደፊት ፊቸራቸው እያሰቡ ነበረ። እኛ የምናቀው ማለት ነው፣ ሁለታቸውም እምነት እስከ ጥግ እንደነበራቸው እርስ በራሳቸው ሪስፔክት እንዴት እንዳላቸው እንዴት እንደሚዋደዱ ነበረ የምናቀው ማለት ነው። አሁንም ነው ነበረም ሳይሆን አሁንም ነው። ዞ አሁን ሀይሚ እንደዚህ ትላንትና የመጣችበትን ወይ በምን ተነስታ ነው ብትሉኝ በሶሲ ነው። ሶሲ ከትላንትና ወዳ ከሀያ ሰው ጋራ ምን አለሽ ብላ ስትጠይቃት ምንም የለኝም ብላለች። አሁን ሊኖራትም አይችልም አደለ፣ ሀይሜ ከዳኒ ጋራ ማለት ነው። ምንም ሊኖራትም አይችልም። እነሱ ምን እያደረጉ ነበረ? እየተበቀሏቸው ነበረ። እስካሁን የእውነት ነው ምላችሁ። እንዲህ ንግግራቸው እኮ ያስታውቃል። እንዲህ እሷ ሀይሜ እንደዚህ ብላ ሲያወራ ዳኒ ማለት ነው እንደዚህ ብሎ ሲያወራ እንዴ ድክመቴ ነሽ ምናምን ምናምን ማድሬሽ እያለ ነበረው። አንደኛ ሶሲን ለማቃጠል ነበረ፣ ሁለተኛ ብሩኬልህ ውስጥ ለመክተት ነበረ። ገብቷቻል አደለ። ድራማ ነበረ እየሰሩት የነበረው። እና አሁን በጣም ስለሄዱ በጣም ማለት ነው ስለሄዱ አንደኛ ነገር በምን መንገድ እናስተካከል ለሕዝቡስ እንዴት ብለን እንናገር? ብለው የምሬ ነው ምላችሁ ግራ ስለገባቸው ነው። ሁለተኛ ነገር ደግሞ ትላንትና ይሄንን ሀይሚ የተጠቀመችበትን ወይ ብሩኬም ለማጣራት ነው። እኔ እንደዚህ ብለው የምር ከሶሲ ጋራ ይቀጥላል ወይ እውነትም ሌላ ነገር አለው ወይ ብላ ነው አሁን ወደ ውጭ ይሄድልህን ነው እንላይ እንደውል አትደውልልኝ ደውልልኝ ያለችበትን መንገድ ማለት ነው እንጂ፣ የምሯ ልትሄድ ከሱ ልትለይ አይደለም። ሲቀጥል መረጃ ኦዲየንስ ወደሚለቀቅልን ያለ ኦዲንስ የለም፣ ግን ማወቅ እንፈልጋለን ነው እያልን ያለው አይደል? እንደ ዳጊ ምና ዳኒ ከዳጊ ምናህል ሁለቱም ተንኮለኝት እንደሆኑ ማንም ያውቃል። ዳጊኮ በእንትና ኤፍሬም በጣም ነው ያሸው፣ በጣም ማለት ነው። ስንት ወር ድረስ አንሽቶታል። ሶ በሱ መማር ትችላላችሁ፣ ማወቅ ትችላላችሁ። እና አሁን ዳኒ መረጃ የሚባል ነገር የለም። ምን የምንም መረጃ የለም። እኛ መረጃውን ይለቀቅለን አላልንም፣ ግን ማወቅ እንፈልጋለን ነው። ማወቅም ማየት ያለበት ብሩኬ ነው። ቢካዝ እሱ ባለ ታሪክ ውስጥ ሆኖ እሱ ሳያቅ እንዴት ነው እንዴት ረታይ ህመም ቅመም ተይተይ እኛ ላይ ተይተይ ሙድ አትያዥብን የምር ሙድ አትያዥብን እናንተ መቼም አትለያዩም ያንቸሁን የመጣሽበትን መንገድ አያን ደረሳ እንዲሁ እኔ ገብቶኛል በምን መንገድ እናስረዳ ሸሚዟችሁ ነው ወይስ መሸነፍ አልፈለጋችሁም ነው ወይስ ማስረዳት አልፈልጋችሁም ነው? እንዴት እንዴት ነው? ቅመም ይህን አሁን ይመጣዋል አይመጣውም። አሁን ከብርኬ መታረቅ የምትፈልጋቸው መንገዶች ናቸው እንጂ የትም አትሄድም። ታያላችሁ፣ ዛሬ እውነት ይወጣል እያስባለሁ የምር በቅርቡ ጊዜ የሚፈታው ነገር ነው እያላን ነበረ እንዴ ዳኒ። እንዴት ነው ዛሬ እንላይ አንገናኝም መጨረሻ ነው ስትለው እውነት የሚመስላችሁ እናንተ እንዴ? ጭራሽ ፍቅር እንዴ ጉፋን ነው እንዴ? ጉፋን አይደለም ሲቀጥል ማለት ነው። የምር ሁላችሁም ትምህርቱን መውሰድ ያለባቸው ምንድን ነው፣ ምንም ይሁን ምን፣ በዛሬ ሰው በዛሬ ጊዜ ሰው ለማጣላት ምንም ጊዜ የማይፈጅበትም በጣም ብዙ ጉድጓድን ይቆፍራል። እና እናንተ ምንም መረጃ ሲያሳያችሁ መያዝ ነው ያለባችሁ። አንተ ጋር ይቀመጥ አይደለም፣ እናንተ መያዝ እናንተ ስልክ ላይ መቀመጥ አለበት። አሁን ሀይሚ ሀይሚ ጋ የለም። መረጃውን ያለው ማ ጋ ነው? ዳኒ ጋ ነው። ከዳኒ ተቀብ እያሳይሃለሁ ናለችው። ዳኒ ደግሞ ምን ይላታል ነገ? አሳየውሻ አንቺ፣ እሱ ማየቱ አይጠበቅበትም አትፍቸዋለሁ ይላል። ሶ ምንድን ነው ከዛ አሁን በምንም በማያውቀው ነገር ይህ የመሰለ ፍቅር ሊፈርስ ነው ማለት ነው። ማንናምና ዳኒናምና ማለት ነው። እና ዳኒና ዳጊ በጣም በጣም ምናህል ተንኮለኞች እንደሆኑ ያው ብዙዎቻችሁ ታቆጣላችሁ። እና ሀይሚዬ የኔ ቆንጆ በቃ ሁሉም ነገር ቆም ባላችሁ ማሰብ አለባችሁ። ምንም ማለት ነው። አንተን ያጠፋው እኔ ስህተተኛ፣ ትክክል ነኝ እኔ ነኝ ያጠፋሁት፣ አንተ ትክክል አይደለም ማለት ሳይሆን እኔስ ምን አደረጉ? እኔስ ምን አጠፋው? የእኔ ስህተቶች ምንድን ናቸው? እኔስ የተናገርኩት ምንድን ነው? እኔስ ህይወቴ በምን አይነት መንገድ ነበረ እስካሁን እየመራሁት ያለው ብላችሁ እናንተም ራሳችሁን ፈትሹ ማለት ነው በንዴት